የምር ዛሬ ገና አደነኩሽ ኤርሚ ማለት ነው። ጥሩ ውሳኔ ነው፣ ትክክለኛ ውሳኔ ነው። ይሻላል፣ ከሰው ህይወት መውጣት። የሰው ባል የሰው ነው። ስለዚህ አንቺም የራስሽ ህይወት ይኖርሽ። ዩቱብ ተከፍቶልሻል። በራስሽ ቻናል የመጣሽ ቪዲዮ የለቀቅሽ እኛም ደግሞ ላይክ እናድርግልሻለን። እውነት ለመናገር ከልብሽ ከልብሽ ከሰው ህይወት ከወጣሽ በጣም ጥሩ ወሳኔ ነው። ዛሬ ወደድኩሽ በንግግርሽ። እውነት ለመናገር ማለት ነው እና ምን በወጣሽ ማንም ሰው የመጣፍ የሚከፍትብሽ እና ሴት ነሽ ክብርሽን የራስሽን እየጠበቅሽ በቃ ዩቱብሽን እየሰራሽ መኖር ነው። ስለዚህ ከአብርሽ ህይወት መውጣት አለብሽ። ስለዚህ ይሄ የሩታ ባል ነው የሰው ባል የሰው ነው ገባሽ? ስለዚህ ጥሩ ወሳኔን ወሰንሹ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ፣ እንዴት ናችሁልኝ? ደና ናችሁ? የኔ ደና ነኝ እግዚአብሔር ይመስገን ብያለሁ፣ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ የኔ ውዶች። ማለት ነው እንግዲህ ዛሬ የግሬስ ፋሚሊ እንኳን ደስ አላችሁ እንኳን ደስ አላችሁ። ምንድነው ደስታ አትሉኝም እንዴ? ኤርሚ ዛሬ ምን አስባ ነው? እንዴት ይህ ሁሉ ወር ስትረገጠ የነበረች እንዴት በአንዴ ወስና ቀሪሽ ህይወት መውጣት ቻለችው? ይኸው በየቦታ እየተሰደበች ነው ያለችው። ለመናገር ኮሜንትም ታያለች ኢንስታግራም ላይ። ኢንስታግራም ላይ ደግሞ ደስ የሚል ነገር ምንድን ነው? ፎቶ ፎቶ ብቻ ነው ፖስት ያደረገችው እንጂ ኮመንቱን ዘግታለች። ስድቧ በቃ የሰው ስድብ ነው የሰለቻት ብዬ አስባለሁ። እና በጣም ባዛባት መሰለኝ። ለዛ ነው ዛሬ ከአብርሽ ህይወት ወስና ቆርጣ የመጣችው ማለት ነው። ከአብርሽ ህይወት መውጣት የፈለገችው ለዛ ነው፣ በጣም ስድብ በዛበት በዩቱቡ እንደዛ፣ ቲክቶክ ላይ፣ ፌስቡክ ላይ በጣም ነው እውነት። በጣም በጣም በጣም ውይ በጣም ይዘገንናል። ቤተሰብ ይህን ሁሉ ችላ ነው እንግዲህ። ደብሯት ነው በቃ እንጂ ምንም ነገር ሰው ባይላት አትወጣም ነበረች ይች ልጅ ማለት ነው። እና ሌላ ደግሞ ምንድን ነው አብርሽ ግን አቤት የአብርሽ ቅሌት እናንተ! ልጅቷን በጣም ነው የሚወዳት፣ ያፈቅራታል። እርሚም ማለት ነው። ከእሱ ህይወት እንዳትወጣ አይፈልግም። አያችሁ አደለ በጣም ደስተኛ አይደለም ሄርሜ ከሱ ህይወት ስለወጣች ደስተኛ አይደለችም አስቢበት እኔ አልገፈውሽም ለምን እንደዚህ ነገር ወሰንሽ አልረፈደም ወይ ረፈደ እኮ በዛ ሰዓት መውጣት ነበረብሽ አሁን ከሱ ህይወት እንዳትወጣ አይፈልግም አይፈልግም ሄርሜ ራሱ ወስን አመታ አብርሽ ግን ሄርሜ ከሱ ህይወት እንዳትወጣ አይፈልግም ገባችሁ ወይን ከሩታ ጋር ድጋሜ ተገናኝተን እናወራ። ምንድን የምታወራ ሩታ እኮ አትፈልጉም። ኤርሚ ወይስ ሩታ ላይ እችን ተደርባ ማግባትን የፈለግ እኔ ይሄ የገረመኝ ቤተሰብ ማለት ነው። የአብርሽ ችግሩ ምንድን ነው? ኤርሚ ከራስ ህይወት ማስወጣት አትፈልግ፣ እሷ መውጣት ትፈልጋለች። ስለዚህ እሺ፣ የሰው ህይወት የሰው ባላይ እኮ ነው ቁጭ ያለችው ማለት ነው። ልጅ የሆን ነገር ቢያደርጓትስ ተጠያቂ እኮ አንቴ ነው። በቃ እሷ አትፈልግም አይደለም። አንቴ ለምንድን ነው የምታስገድደው? አቶ አብርሽ ማለት ነው። ወይስ ከሄርሜ ጋር ህይወቱን ለመምራት ይፈለግ? ከሩታ ጋር ተለያይታ ከሄርሜ ጋር ነው ኑሮን ለመኖር ያሰብክ? እሷ ስለምታ በቃ የፈለገችውን ስለምታደርግል ስለምትዘፍንል ፈታ ዘና ስለምታ ዘና ስለምታደርግል ወይስ ስለምት ሌላ ምንድን ነው ስለ ስለ ጎንጫው ምናምን ስለምትስማ ነው ስለምትደባበስ ነው ወይስ ምንድን ነው? ከእርም ምንድን ነው የምትፈልጉ? አብርሽ ማለት ነው። ችግር ምንድን ነው? ከእሷ ማላየት ያልፈለግክበት ምክንያት ምንድን ነው? እሷ ከሩታ ጋር ከልጅ ጋር ኖራ ደስተኛ ሆናለኝ ኖራለኝ እኔ ከአንተ ህይወት መውጣት እፈልጋለሁ። ስለዚህ እስከ ዛሬ በጣም ይቅርታ ብዙ ነገር ተብያለሁ፣ ስለዚህ መውጣት አለብኝ። ህይወት ምንም አይጠቅምኝም። በጊዜ በጣም ብዙ ደስተኛ ውኝ ያለሁ በአንተ ብዙ ነገርን ተምሬ ያለሁ፣ ብዙ ነገር አደረክልኝ፣ በጣም ደስተኛ ነኝ። እየወደድኩም ከአንተ ህይወት መውጣት ፈልጋለሁ ያለች ነው። አብርሽ ለምንድነው ፈቃደኛ አለሁም እቺ ልጅ ከህይወት ማስወጣት ለምን አትፈልግም? ችግር ምንድ ነው? እሺ በግልጽ ኤርሚን ፈልጋት አሎ አፍቅራት አለ በለው። እሷ በቃ መውጣት ትፈልጋለች። በቃ አሁን እሷ ኮ በሰው ባል ላይ ነው ማለት በሰው ትዳር ነው የገባችው። አንደኛ ነገር በሰው ባል ላይ ነው ፍጥ ያለችው ማለት ነው ራሷ ቆም ብላ አስባ አስባ ነው እንግዲህ በራሷ ጊዜ መውጣት የፈለገችው ማለት ነው። አብርሽ ግን ከራሱ ህይወት ማስወጣት አይፈልግም። አስቢበት። ለእኔ አንቺ ጥሩ ነሽ፣ ከአንቺ ብዙ ነገር ተምሬያለሁ። ምንድን ምንድነው ያስተማሩን? እስኪ ቤተሰብ ንገሩኝ፣ ምንድን ነው ያስተማሩን? ዞሙት ነው እንጂ ያስተምሩ እርሜ ወደ ሚዲያ ከመጣች ምን አስተማረች? እስኪ ንገሩኝ። አንዴ ግንባሩን ትስማለች፣ አንዴ ስማኝ ትላለች፣ አንዴ ትደባብሳለች ሌላ ምንድ ነው? አንዴ ራቆ ትሆና ትመጣለች። ምንድን ነው እያስተማሩን? እስኪ ንገሩን ቤተሰብ፣ ማለት ነው እና ከካሜራ ጀርባ ምን እንዳስተማረችን አናቅምሱ ፈጣሪ ነው የሚያውቀኛ። 30 ደቂቃ ወይ 25 ደቂቃ የተለቀቀልን ቪዲዮ አይተን ነው እኛ ራሳቸውን ሀሳብ አስተያየታቸው የምንሰጠው። አይደለም እርሜ ለአርብሽ ምን አደረገችው? እሺ ሰአት ሰጣችው። 500 ሺህ ነው የተባለ ሰአት ስጦታ ሰጣችሁ። ሳፕራይዝ ያደረገችው 400 ሺህ እየገባችው። ስለዚህ ቆይ ምንድን ያደረገችው? ደግሞ ከእርሜ ምንድን የተማሪ ዝሙት ነው እንጂ ምንድን ነው ምንድን ነው ለእኛ አስተላለፋቸውን? ከዝሙት ውጭ ምንድን ነው ይሄ ነገር ጥያቄ ሆኖብኛል። አብርሽ ለምንድን ነው እርሚን ከህይወት ማስወጣት አልፈለገ? እሷ ግን ከአንተ ህይወት መውጣት ትፈልጋለች። እኔም ልጄ አለኝ፣ ከልጄ ጋር መኖር ፈልጋለሁ። እናንተ ትዝ ካላችሁ እኮ ልጁ እኮ የእርሚ ልጅ እኮ ነው። እኔ ልጅ ያለኝ ዛሬ እኮ ይፋ ወጥታለች። ስለዚህ አብርሽ በፍጹም የአብርሽ ልጅም አይደለም፣ እቺ የመቅዲ ልጅም አይደለችም። በቃ ልጁ በድራማ መልክ ነው የመጣው። ስለዚህ የእርሚ ልጅ ሮ ልጁ ማለት ነው ቤተሰብ ሰምታቸዋል። ስለዚህ ኒቁ አብርሽ ግን ችግር አለበት አንተ ትዳርን አትፈልጉው ይመስለኛል። አብርሽ ትዳርን አይፈልግም፣ ቤተሰብ ማለት ነውእና ለስሙ ነው የወንድ ልጅ አባት ይባላል እንጂ አብርሽ ትዳርን አይፈልጉ መዘላዘል ነው የሚፈልገው። እና አብርሽ ገና ብዙ ነገሮች ይቀራል። ልጅቷን ከሕይወቱ ማስወጣት አይፈልግም፣ እንደፈለገ መሆን ነው የሚፈልገው። ቤተሰብ ማለት ነውና እንደዛ ነው ተረደው ማለት ነውና ብዙም ደስተኛ አይደለም። ውስጡ ተጭንቀዋል። የለቀሰ ነበር። መጨረሻ ላይ በጣም አዝኗል ኤርሚ ማስተካከል ስለፈለገችው አልፈለግም። ብዙ ደስተኛ አይደለም። ለምን ደስተኛ እንዳልሆነ አናቅም። ለምን በዚህ ልክ እርሚው እንኳን በቃ ጭቅጭቅ በዛባት ልጅቷ ማለት ነው እና በጣም በብዙ ቦታ እንዴት ቲክቶክ ላይ ያያችሁ። ገና ኮሜንት እንኳን የሚኮሜንትላት ሰው የለም። እውነት ለመናገር ሁሉም ውጪ ውጪ፣ እኛ ራሱ የኛ ትንሽ ዩቱበሮች የእኛም ልጭ እያደረገን እንደየሰደብን ያለው ማለት ነው። ልጅቷ በቃ ሁሉም ነገር ስድቦ ሁሉ ሰልችቷት ነው መውጣት የፈለገችው ማለት ነው። አብርሽ አንተ እኮ ወንድ ነ እች ልጅ ሴት ናት፣ ገባ ሴትነቷን ዝቅ እያደረገች እንደፈለገች ከአንተ ጋር ስትዘላዘል አስበሃል። ለዛ ነው ልጅቷ ለክብሯ ተጨንቃ ነው እንጂ እውነት ናንተን አፍቅራ አይደለም። ብታሽ እች ልጅ ብታፈቅረ ብትወዳም ስለዚህ ይ ሴት ስለሆነች ራሷን ክብር ትፈልጋለች። ስለዚህ በቃ ጭቅጭቅ በዛበት። ስለዚህ ለዛ ራሷ ፈልጋ መውጣት ስለፈለገች አንተ ምን ቤት ነ እንዴ ልጅቷ መውጣት ትፈልጋለ አንተ ለምደሞ አትፈልጉ። አስቢበት። ከሩታ ጋር ተነጋግራል። ሩታ ኮ እሷን አትፈልግም። እንኳ ሩታ ይቅርና የሩታ ፋሚሊ አይፈልጋትም። ልጅቷን ከእሷ ህይወት ትውጣ ነው እያሉ ያሉ ሁሉም ማለት ነው። ተመልካች እንኳ ማለት ነው። አንተ በቃ ማዛ እሱ መዘላዘል ስለሚፈልግ ትዳሩን አይፈልግም። ቤተሰብ ያርብሽን ጉድ ስሙ። አረምና የሰው ነው ጌታ፣ ችግር አለብህ አንተ የምር እንደ ነውር እኮ ነው፣ ዝሙት እኮ ነው ለሰው እያስተላለፋችሁ ያላችሁ። እውነት ምንም የኛ የምታስተምሩ ነገር የለም። ከቡታጅራ ከመጣችሁ በኋላ በስማ ወደ አዲስ አበባ ከገባችሁ በኋላ ሙሉ ቪዲዮችሁ ዝሙት ነው። ጌታን ምንም ማለት ነው። ጥሩ ቪዲዮ ሰርታችሁን የኛ አላየንም ጌታ ድሮ እና ሃይሚ እና ሙቤ እና ኤፍ እና ሩት አንድ ላይ ስትሰሩ በጣም ደስ የሚል አሪፍ አሪፍ ቪዲዮ ነበር፣ ስትሰሩልን የነበራችሁ ማለት ወደ አዲስ አበባ ካፈጣችሁ ተጨማለቃችሁ ተግማማችሁ። ጌታ አንድ ዩቱበሮች አንድ ዩቱበሮች አንድ ጤነኛ ሰው የለም። ስለዚህ ኤርሚ ጥሩ ወሳኔን የወሰነች ብዬ አስባለሁ። ብዙ ኮመንት ገብታችሁ ብታዩ አዎ፣ ይሻል ይሻል፣ ውጪ፣ ይሄ የሰው ባል ነው፣ ምንም አይጠቅምሽም፣ ይሄ ህይወት አይጠቅምሽም፣ አንችም በራስሽ ስራ ነይ፣ በቃ ውጪ ነው እያሉ ያሉ፣ በቃ አብርሽ ግን ከሱ ከራሱ ህይወት ማስወጣት አይፈልጋትም ልጅቷም ማለት ነው እና ጎድፋላ ዛንድሮ እና